በዛሬው ዕለት ማለትም በዕለት ቅዳሜ ቀን ግንቦት 23 ጥምር ጦሩ ድልን እንደተቀናጀ መረጃዎች ተሰምተዋል። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠናም ከስም ክፍለ ጦር ተስፋ ብርጌድ ከጥላት ጋር በሶስት ግንባር ሲፋለም ውሎ ስለመዋሉ መረጃዎችም ተሰምተዋል። በቆይታችንም አስደምጣቸዋለሁ። ሻለቀው ፋኖዎችን ስለመቀላቀሉም ተሰምተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችንም አስደምጣቸዋለሁ። አሳዛኝ መረጃዎችም ከግንባር መረጃዎች እየተሰሙ ይገኛሉ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራሉ ባንት አባት አንደኛ ኮር ክፍለጦር ካታ ጀብዶችንም ተጎናጽፈዋል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የሳሚ ዴሊ የዩትዩብ ቻናል አድማጭ ተመልካቾቻችንም በመረጃ ሰዓት የመደመጥ አለባቸው እያሰብኳቸውን ሰበር አሁናዊ መረጃዎችን ታደምጣላችሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ ይህንን ቻናል አሁኑኑ ሰብስክራይብ አድርጉ። ወደ መረጃዎችም ትላንት ማለትም ግንቦት 22 2017 ዓ ም ጠረዝብ አሸባሪው ገዳይና አፈናቃይ ነው ስለው የሚገልጸው የአማራ ፋኖ ብሔራዊ ኃይል ይህንን ብልጽግና መር ዓላማ የለሽ ወንበር ጠባቅ ሚንሻ ፖሊስ አድማ በትና መከላከያ ተብዬው ንም ክንደብርቱን ብርቱ ሻለቃ ብርቅ የደምስ ና እስቴድንስ ብሪጌድ ለማፈን ከሌሊቱ ስድስት ሰዓት ከመካነ ኢየሱስ ከተማ ተነስተው በሚንሻ እየተመራ ወደ ደበና አቅም ላይ የገባው የጠላት ኃይልም እኮበልላለሁ ብሎ ራሱን ከበባ ውስጥ አስገብቶ በዴንሳ ናብስቶች መብረቃዊ ጥቃትም ደርሶበት ሲወቃ ነው እያረፈ ነው። በደረሰበት አሁናዊ መረጃ መሰረትም ስምንት ሞትና አስር ቁስለኛ በሁለት አምፖል ሰላ ስም ጭኖ ከደስታ ማህበረሰብ ወደ ሞትና ቁስለኛውም ተቀይሯል። ይህ አሀዝም

በዚህም እንደ መረጃ ምንጮቻችን ገለጻ ማለት ነው። በድረስ የመረጃ መሰረትም ከአራት በላይ ንጹሐን በዚህ ጥቃትም መስዋዕትነትን ከፍለዋል ሲሉ ምንጮች ያካፍል መረጃም ያሳያልም። በማስከተል የላኛውን መረጃ ላስደምጣቸው በማስከተልም ሌላኛውን መረጃን በማስደመጥም የመቀጠል ይሆናል። የቄሲሜን ደስታ ብርጌድ የደፈጣ ምትን መቋቋም ያቃተው የጁላ ጦርን ማጥባይ ልብስ የሚንሻ ህጻንን ማገት፣ ንብረት መዝረፍ መደበኛ ስራን አድርጎ ስለመቀጠለው ጭምር የአማራ ፋኖ በጎጃም የሶስተኛ ክፍለ ጦር መረጃውን ማካፍሉን አለም። በዚህም በድርስ የመረጃ መሰረትም በርካታ ገብሮች እየታፈኑ ገንዘብ እየተጠየቁ እንደሚገኙ መረጃዎችም ተሰምተዋል። ሻለቃ ደመሰው ጫና የስምንተኛ በላይ ዘለቀ ክፍለ ጦሮች ሸፈሮ ገድበው ብርጊድን መቀላቀሉ ተሰምተዋል። የአማራ ልጅ ሆናችሁና በየትኛውም ዘርፍ ያላችሁ ወገኖች በጊዜ ትግሉ እንድትቀላቀሉ ጭምር የአማራ ፋኖው ብሔራዊ ኃይል በድጋሚ ጥሩን ማቅረቧለም። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ከጥራት ጋር በሶስት ግንባር ሲፋለም ውሎ ሰፊ ድልን ተቀናጅቷል። የኦሮሞ መንግስት ከሰሞኑ ከመዲናዋ አፍንጫ ስር የሚገኘውን ከሰም ክፍለ ጦር አጠፋለሁ በሚል ድንፋታ ከየመንገዱ የሰበሰበውን መከላከያ ነባይ ኃይል በግፍ ቢያስገባም የጦር ጠበብት የሆኑት የተስፋ በገድ ጀግኖች በዜሮ አምስት ቀብሌ ሻለቃ አንድ ጽናትና አንድ ተጠናሽተው ባደረጉት ውጊያ የአገዙን ወታደር አከርካሪውን ሰብረው ወደ መጣበት ልከውታለም። በተመሳሳይ ሰዓትም ጊዜ ወረራ በፈጸመ የፋኖን ኃይል አዳክም አለ ብሎ በ07 ቀበሌ ስድዓት ላይ ውጊያ ቢከፍትም ሻለቃ 3 ባደረገው ውጊያ በርካታ ስልጣን አስጠባቂ ወታደር አድርስ ታሸልባል። ጦርነት ባህል የሆነው የአማራ ዘርን ማጥፋት ቀርቶ ከገባበት ጦር አውድማ በሰላም መውጣት ያቃተው የመንግስቱ ወታደር በሞርተር በሙሉ ወረዳው ሲደበድብ ቢሆንም፣ ነገር ግን አንድ ያመጣው ለውጥ ግን አልነበረም ተብሏል። ጥምር ጦሩ ድልን ተቀናጀ። የማራፋናው ብሔራዊ ኃይልም በወሎ ቀጠናና በሽዋ ቀጠና የሚንቀሳቀሱት አውዴዎች በጋራ ጠላትን ደቁሰውታልም ከማረዳ በተጨማሪ አሁንም ተጨማሪ መረጃዎች እንደደረሱ ይኮነ። በወሎ ቀጠና ልጅ እያስኮር የጎፋ ክፍለ ጦር ቃኝ ቡድንና አንድ ሻለቃ ሸዋ ቀጠና አፄ ይኩኖ አምላክ ክፍለ ጦር ሰባት ለሰባት ክፍለ ጦር በጋራ ጥምረት በመፍጠረም

አንድ ሻለቃ ሸዋ ቀጠና ያሉት ክፍለ ጦሮች በጋራ ጥምረት በመፍጠር ጠላትን ድባቅ መትተውታል። በሰሜን ሸዋ አንጾኪያ ገምዛ ወረዳ መልኮ ኃይል ለመጨመር ቢሞክርም የስቴ ጎማ ተራራ ክፍለ ጦር አባላት ወንድሞቻችን ሲታገሉ ዝም አንልም ማለት ወደ ጊሽ ራብል ሊጨምር የነበረውን ጠላት ለመኮይላይ በሚገባው አቋም አናግረው መልሰውታል። ውድነት የተከበራቸው የሳሚ ዴሊ የዩቲዩብ ቻናል አድማጭ ተመልካቾች በመረጃ ሰዓት የመደመጥ አለባቸው እያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም መልካም ቀን መልካም አመሻሽ ተመኘሁም።